ሰላም ሰላም፣ እንዴት ናችሁ? እንግዲህ ዛሬ ያለሁበት ቦታ ወሎ ባህል አምባ አዳራሽ ነው። እንግዲህ ዛሬ አንድ የምታውቁትን ሰው ላገናኛችሁ ነው። እሱን ከማገናኘቴ በፊት ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የማስተዋወቃችሁ ሰው በጣም ታውቁታላችሁ ብዬ አስባለሁኝ። የማታውቁትም ካላችሁ እንግዲህ ማን እንደሆነ ራሱን ያስተዋውቀናል።

ማን ነው ስም ብራዘር? ሰላም፣ እንዴት ናችሁ? እንግዲህ እኔ አማኑኤል እባላለሁኝ ወይም ክንዴ ክንዴ በሚለው ነው ብዙዎቻችሁ የምታቁኝ። በጣም ተነፋፍቀናል። ስለዚህ አትቁም ተብልጠኛለህ። ሳ በጣም ረዥም በእግዚአብሔር ስንት ነው ስንት ነው እንትነ፣ ያውም ታኮ ጫማ አድርገህ እኮ አንተ ነን ያረከው። እኔ እንትነሽ ጫማ ያለው እንዳላሳያቸው። አረ ተው ተው ይቅር። እሺ አማኑኤል ዝናቡ ወይም ክንዴ በሚለው ድራማው ደግሞ ምንድን ነበረ ገራገሩ አይደለ? በዛ ነው የምታውቁት ክንዴን። እሺ፣ ሌላ የምትነግረን የምትነግረን ነገር ካለ ንገረን። ስለአንተ ማለት ነው የምናውቀው። ስለኔ ምን? ሜትር ከሰማንያ ሜትር ከሰማንያ ቁመቱ እንግዲህ መለሎ ነው መለሎ መለሎ ሜትር ከሰማንያ ነኝ። ብዙም ስጋ አልጨመርኩም፣ ስጋ ቅብ ነኝ። ግን በቅርቡ ጅም ምናምን እጀምራለሁ ብዬ አስባለሁ። እናስጀምርሃለን፣ ችግር የለውም እንደዛ ስንት አመት ሆነ እዚህ ወሎ ባህል አምባ አዳራሽ ከመጣ? ያው እንግዲህ ልጆኑን ነው የጀመር ነው እንግዲህ ምናልባት ሰባት አመት ምናምን ከዛ ያልፋል። ሰባት አመት ምናምን። በጣም ረጅም ጊዜ ሆኖሃል። እንግዲህ የምታስታውሰው ማለት በጣም ደስ የሚሉ የተለያዩ ቲያትሮችን ምናምን እንሰራለን። ያው ለእናንተ ነው ምነግራችሁ። ይሄን እኔ አውቃለሁ። ቲያትሮችን እንሰራለን፣ የመድረክ ቲያትሮችን እንሰራለን የዩቲዩብ የተለያዩ ድራማዎችን እንሰራለን። የምታውቁት እሱንም ክንዴ በሚለው ነው፣ እነ ዜናዬ ጋር። ዜናዬን ደግሞ ያመጣላችኋለሁ፣ ትመጣለች። እና አንተ ከሰራሃቸው ስራዎች መካከል እንደ አንዱን ቀንጨብ ብታደርግልን ደስ ይለኛል። እሺ፣ በጣም ደስ ይለኛል። እሺዬ፣ ብዙ ቲያትሮች፣ የመድረክ ቲያትሮችን ሰርተናል፣ እንደዚሁ አጫጭር ፊልሞችን ምናምን። ግን እስካሁን ውስጤ ላይ ያለው አንድ የመድረክ ቲያትር አለ፣ ርስት የሚል የመድረክ ቲያትር ከዛ የሆነች ቀንጨብ አድርጌ ልበልላችሁ። ቀጥል። አንተ ራዲያ በጀ ሰበብታቱን ተይ ቤት ውጣ ብያል፣ ውጣ እኮ ነው የምልህ አንተ እቴን ወንድሜን ያንዲ አፈር ብቃይ ያንዲ ማሃጥ ሙላጅ ቀኞችን አንትርጉ በጀ ሰበብ ታቱን ቴሌቪዥን ጣኩ ነው ምን ወጣኩ ነው ምን ኦ፣ በጣም እና በጣም እናመሰግናለን። ይህንን እንግዲህ ቅንጭብ የነገረን እርስት የሚባል ቲያትር ነበረ። ከዛ ላይ እንግዲህ ምን ሁነ ነው የምትሰራው? ዘለ እንግዲህ አንድ የዋህ ገበሬ፣ የዋህ ገበሬ እናቱን የሚያከብር ወንድም ልጆቹን የሚያከብር በጣም እናመሰግናለን። ክንዴዋ ወይም አማኑ አማኑኤል ወይዬ ተስሽዬ። አዎ፣ በጣም እናመሰግናለን። እንግዲህ እርስት ከሚለው ቲያትር የተወሰደ እንትን ነው ያሳየን። ከዚህ በተጨማሪ እንግዲህ ባህል አምባ ለአንተ ምንድን ነው የሚለው ነገር ትመልስልን እና ለዛሬ ወሎ ባህል አምባ አዳራሽን አሳያችኋለሁ። እስኪ ንገረን። ባህል አምባ እንግዲህ ለኔ ላወቀበት እንጀራ ነው። እንጀራ ነው፣ ላወቀበት እንጀራ ነው። ወይም እናት ወይም አባት ብለን ልንጠራው እንችላለን። ለምን ብዙዎቻችን ህይወታችን የምንመራበት ቤት ነው፣ የምንጎርስበት ቤት ነው። እናት ለልጇ ቆርሳ እንደምታጎርሰው ያው መከበሪያችን ተከከለ እንግዲህ በዚህ ነው የምገልጸው፣ ባህል አምባን ማለት ነው። ኦኬ፣ ባህል አምባ ማለት እንግዲህ የሁላችንም የጥበብ ቤት ነው። የጥበብ ቤት በቃ ሁለተኛ ቤታችን ነው። ከቤታችን ሩጠን መተን ወይም ከስራችን ሩጠን መተን የምንመጣው እዚህ ባህል አምባ አዳራሽ ነው ባህል አምባ አዳራሽ ማለት እንግዲህ ለሁሉም ወጣት ለሁሉም ወጣት የኪነ ጥበብ ቤት የኪነ ጥበብ አስተማሪ የኪነ ጥበብ መምህራችን ቤት ቤታችን ነው ይሄ የምታዩት ባህል አምባ ማለት ነው ቢሮዎቻችንን ወደፊት እናሳያችኋለን እዚህ የተለያዩ ስራዎችን እንሰራለን በውዝዋዜ ብትፈልጉ በኪነ ጥበብ ብትፈልጉ በድራማ በስነ ጽሁፍ በግጥም በስዕል የሚገራርሙ ታለንት ያላቸው ልጆች የወጡት ከዚህ ነው። ወደፊት እነሱን ሰዎች አስተዋውቃቸዋለሁ። ያው አብዛኞቻችሁ ታቋቸዋላችሁ ብዬ አስባለሁ። የማታቋቸውም ሰዎች ሊኖሩ ይችላሉ። ስለዚህ ባህል አምባ ማለት ለእኛ ቤታችን ነው ሁለተኛ ቤታችን ነው ማለት ነው። ከህፃነታችንን ጀምረን እዚህ አለን። በቃ ሁላችንም ብዙ ጓደኛ አፍርተናል፣ ብዙ ቤተሰብ አፍርተናል። ስለዚህ እኔና አማኑኤል ሁነን እንግዲህ ባህል አምባ አዳራሽን በተወሰነ መልኩ እናሳያቸዋለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ እንዳትረሱ። እሺ፣ አሁን ወደ ባህል አምባ የተወሰኑ ቦታዎች እና ያለን ይመቻችሁ። በኢጣሊያ ወረራ ጊዜ የኢጣሊያን መንግስት በደሴ ከተማ ከገነባቸው ግንባታዎች መካከል የወሎ ባህል አምባ አዳራሽ አንዱ ነበር። የህንፃ ግንባታው የተጀመረው በ1928 ዓ ም ሲሆን ግንባታው የተጠናቀቀው ደግሞ ከሰባት ወራት በኋላ እንደነበር ይነገራል። ይህ ሰባት ወራት የፈጀ የወሎ ባህል አምባ ግንባታ በ20 ሰዎች ብቻ የታነጸ እንደሆኑ አንዳንድ መረጃዎች ይጠቁማሉ። ከነዚህ ሰራተኞች መካከል እንግዲህ ከፊሎቹ ኢትዮጵያውያን ሲሆኑ ቀሪዎቹ ደግሞ የኢጣሊያን ዜጎች ነበሩ። በግንባታው ሂደት ላይ አዳራሹ በእንጨት የማነጽ ስራ በኢጣሊያኖች ሲከወን ኢትዮጵያኖቹ ደግሞ የሕንፃውን ውጫዊ ገጽታ የመገንባትና የመለጣጠፍ ስራ ላይ ተሰማርተው እንደነበር ይነገራል። ለዚህ ሲኒማ ቤት አዳራሽ ግንባታ እንግዲህ የሚያገለግሉ ጥሬ እቃዎች ከጣሊያን ሀገር ሚላኖ ከምትባል ከተማ እንደመጡ ይነገራል። የኢጣሊያ መንግስት የወሎ ባህል አምባ አዳራሽን በመጀመሪያ አስቦ የገነባው ለሁለትና ለሶስት ዓመታት ብቻ እንዲያገለግል ነበር። ይህ ሲኒማ ቤት እንግዲህ በጣሊያን መንግስት ሲተዳደር ለፕሮፓጋንዳ ማሳለጫ ሲጠቀሙበት እንደነበር የሚነገር ሲሆን እስከ 1969 ዓመተ ምህረት ደግሞ በተለያዩ ግለሰቦች እጅ ተይዞ የሲኒማ ቤት አገልግሎት ይሰጥበት እንደነበር ይታወቃል ማለት ነው። ሙሉ መረጃውን ከፌስቡክ የደሴ ከተማ ባህል ቱሪዝም ፌስቡክ አካውንት አለ፣ ከዛ ማግኘት ይችላላችሁ። እንግዲህ በአሁን ሰዓት ታድሶ የተወሰነ አገልግሎት መስጠት ላይ ይገኛል ማለት ነው። ወሎ ባህል አምባ አዳራሽ ይህንን ይመስላል።